ይሄን እንጂ ምንድን ነው የተፈጠረው? አባዬ ምንድን ነው? እስኪ ተረጋጋ። እኛ ምንም አላወቅም። ገኔ ዶክተሩ መንስ የጠበቅን ሲጀምር ምን ተፈጥሮ ነው የታመመው እያልኩሽ ነው። ማየ ለምን ነው የማልነግሩኝ? ምንም ልልህ አልችልም። በቃ አታስጭንቀኝ። ነው ዶክተር፣ እባክሽን፣ ባለቤቴ እንዴት ነው? እስካሁን አለቁ ምርመራ እያደረግን እናቸው ነው መንቀታቸው የማይቀር ነው። ደህና ይሆናል አይደል ዶክተር? ምንም አይሆንም። አይሞትብኝም አይደል? ባለቤቴ ደህና እንደሚሆኑ ተስፋ አለኝ እና አሁን አሁን እንኳን መግባታችሁ ተረጋጉና በኋላ ይገባላችሁ። እባካችሁ እናንተ ምንም እንደው የተቻላችሁ በሙሉ አድርጉ። እኛ የቻለውን እናደርጋለን። ሌላ ታካሚ ስላለብኝ ልጅ ተናደሙን ተስፋ ደጋ እስቲ ነው ትደውልላት። እኔ ስደውላላነሳ አለችኝ። እስካሁን እኮ አባቷ መታመሙን አልሰማችም። ለካሷ ማለች እንዴት ነው ቤቱን ወደድሽው ተመቸሽ? በጣም። ስለዚህ የመረጥኩልሽን ቦታ ወደድሽዋል ማለት ነው። አዎ አልኩ እኮ። እስካሁን እንዴት በዚህ ሰዓት ቤቱ አልገባችም? ወይ የሚስኩል ማን? እናቴና ወንድሜ ናቸው። እባክህ እንዲሁም ይያይላቸዋል፣ ያጠፋሉ። አባታቸው ጠራ ነበር ዘጋችሁ ወይ? እንደ ግን ምን አይነት ቀን ነው? ምንድነው የፈረደብኝ? እኔ ቆሜ ስለሷ ልጨነቅ ወይስ ስለ አባታችሁ ልጨነቅ? እሺ፣ እሷ ሲሆን ለመሆኑ ኑሐሚን አባዬ መታመሙን ሰምተዋል? እባክህ ና የዛችን ልጅ ስም ደጋግማ አታንሳብኝ። እንደ መታመሙ ነግረሻችኋለሁ እኮ ነው ያልኩሽ። ይህን ያህል ስሜታ የሚያደርግሽ ኮነማ በቃትና ደጅ አባዬ ሲሻለው ነግራችኋለን ችግር

ኖ ሸ ሉ እንጂ ኖ እንህ የተጨናነቅሽው የጋሽ ልጅ እኮ ከቅድም ጀምሮ አልሰራሁም። እ በፈጠሩኝ ኖሚ፣ ደግሞ ዝም ብለሽ ትጨነቂያለሽ። እሱ ምን ይሆናል ብለሽ ነው? ይልቅ ዝም ብለሽ ይልቅ ለእኔ በጣም ዛሬ የተለየ ብሽት ነው። መቼ ሰው ተለያይቶ መኖር የለበትም። እንደዚህ አብሮ ደግሞ አንድ ላይ ስንሆን በጣም ደስ ይላል። መኩራነት የለብንም ዋናው ነገር ከተባብሎ አብሮ መኖር ነው። ተሴ በእውነት ይሄ ቀን ይመጣል ብዬ በፍጹም በህልሜ ብሆን ማላሰብኩ ነበር። ቀኒስ ብትላ አባዬ እውነት ይሄ ጊዜ በጣም ነቆ ይመስላል ብሎ እየበላችሁ አሁን ተመልሰን ትልቅ ቤተሰብ ሆኖናል። በዛች መጥፎ አጋጣሚ ቆ ተበታት ነ ስንት ውጣና ውረድ አሁን ሁሉም ነገር አልፏል። ብሎ ከዚህ በኋላ ከፈጣሪ በታች እድሜ ላይ ኩን እያል በአንድ ላይ በፍቅር መኖር የሚገባል እየበላችሁ

ነሚ ና አለነው፣ በጣም ጣርሽ በዙቀሽ ነጋሽ። ሌኩን እየደወልኩላቸው ነበር፣ ስልካቸው አይሰራም። ውስጤ በጣም ፈርታለሁ። ዳ እባክህን ለናሆ ምንም ነገር እንዳትለው፣ ሌኩን በእኔ ምክንያት እንደታመምኩ እንዳትነግረው እባክህን። እሱን አታስብ። እኔ ምንም አልለግረው። ግን በዚህም በዚያም ብሎ ማወቁ አይቀርማል። እኔ አሁን አትንገረው ነው ያልኩ። ካለፈው በኋላ ቢሰማ ምን ምን አያስጨንቀኝም። ብቻ እንደሚሻለው ተስፋ እናድርግ። አዎ እሱ ይሻለው እንጂ ሌላው። እንኳን ቀላል ዶክተር የለም። ነርሷም ውስጥ መግባት አይፈቀድም ብላለች ለጊዜው። በቃ ማሚ፣ አንቺ ወደ ቤት እንጂ። ዳግም፣ ወደ ቤት ይዛትድ እኔ እዚህ ጠብቃለሁ። አንተ ያማህል እንዴ አባት እንደዚህ ሆኖ እያየው እንደ ነጥ ያው ነው ነው አንቺ እጂ የተፈጠረውን ነገር እየደወልን እነግርሻለሁ። ሮጥ ብለን ሌሎች ነገሮችን ለማስተካከል እኛ እንሻለን ማለት አይሆንም። አልኩ እኮ ነው፣ አሁን እኔ የባሌ መጨረሻ ሳላይ ከዚህ ንቅንቅ አይደለም። ይልቅ ለእህት ለህት፣ መልሰ ደወልክላት? ብዙ ጊዜ ደው ይላ ነበር፣ ስልኳ እንደተዘጋ ነው። በቃ እቤት ማንም ስለሌለ ከሁለት አንዳችሁ ብትሄዱ መልካም ነው። እሷን ብቻዋን ትሆናለች ማለት ሄደናለች። አይደለም እንደ ሄደን ሄዳለች። ስራ ሳትለቅ አትቀርም። ለዛ ነው ከሁለት አንዳችሁ መሄድ አለባችሁ ያልኩህ። እንግዲያውስ በቃ ዳግም አንተ ሄድ። እንግዲህ እውነት ነው ዳግ፣ በቃ አንተ ሄድ። ሁለታችን እዚህ ካለን በቂ ነው። እሺ በቃ የሚያስፈልጋችሁ ነገር ካለ ደውሉልኝ። እና ደግሞ እየደወላቸው አሳውቁኝ። እሺ። አይዞህ፣ አባቱ ነው። አመሰግናለሁ።

ለነገሩ ማለት ነው። በቃ ይሄን እስኪ ነው ጋር ምንም ነገር ነው እስኪ እባክሽ፣ ወይ ካልሆነ በቃ ሞቶም ከሆነ ቁርታችን ነው። አንች የሰይጣን ሀሳብ ነው የምታስቢው ቆይ ምን ሆነሻል ይሄ የሰይጣን ሀሳብ ነው የኑሐሚን አባት ናቸው ደግሞ ምን ፈልጎ ደወለ ነግሬያለሁ ይሄ ስልክ እንዳታነሳው ነግሬያለሁ እንዳታናግራቸው አረ እባክሽ ለመረጋጋት ሞክሪ ቆይ እነሱ ደግሞ ምንድን ነው ያደረጉሽ ልናሁ ስላልነገርኩ ነው እንጂ ይሄ ሁሉ ታሪክ እኮ የተፈጠረው በዛች የተረገመች ነዋሚን ምክንያት ነው ማለት እኔ እኮ እስካሁን ነገር መደባበቅ ስትጀምር መጠርጠር ነበረብኝ እስካሁን ያልነገርሽኝ ነገር አንድ ነገር አለ። እስኪ አሁን እንኳን ንገረኝ አባዬ። ምንድን ነው ነው? ሄሎ ነው፣ ሄሎ ጋሽ ተሰማ እንዴት አመሹ? እንዴ ነው አባት ጋር እኮ ስልክ ስቀጠቀጥ እስካሁን ሊያነሳልኝ አልቻለም። በሰላም ነው? አዎ ትንሽ መማርጎት ነው። ምን ለይኩር፣ ምን ሆነ ድንገታሞ ሐኪም ቤት ነው ያለነው ጋሽ ተሰማ። ወይኔ ጓደኛዬ የት ሐኪም ቤት ነው? አሁኑ ነው የምመጣው። አሁኑ ነው የምመጣው። አረ ጋሽ በዚህ ምሽት ምንም አያስቡ። ደግሞ አሁን እሱም ጽኑ ሕሙማን ክፍል ስለሆነ ያለው እኛንም አላስገቡንም። ሰው ብቻ እባክዎት በጸሎት ያስቡን። አይዞ ነው ምንም ማለት የፈጣሪ ልጆች ሁልጊዜ ከመልካም ሰው ጋር እስካሁን እኛ ምንም ያወቅነው ነገር የለም። ያው ዶክተሮቹን እየጠበቅን ነው። እባክህ አሁኑ ነው የምመጣው ነገር እያለ ነው አረ በፍጹም አሁንም ጠዋት ይደርሳል ጋሽ ተሰማ እርስዎ አያስቡ በቃ ወይኔ ጓደኛዬ የኔ ደጉ ጓደኛዬ ምን ነው ያንተ ስቃይ ለኔ ባደረገው ችግር አለ እንዲያኳ ጋሼ ምን ሆኑ ተሰማ ምን ነው የተፈጠረው ምን ችግር አለ ድሮም ይሄን እንዳይፈጠር ነበር ስጋት የሆነብኝ ጓደኛዬ ታሞ ሆስፒታል ጋሽ ላይ ኮናቸው ይሄ ነገር ጦሳ መጣ ኢመርጀንሲ ክፍል ነው ብሎኛል ማሚ አሁን ነው ሰጅመናት፣ አሁን ነው ወንድም ይገው? ሰጅመናት? መሽቷል እኮ ተሰማ፣ በዛ ላይ እንደዚህ ሆነ። ነገ ጠዋት አይደርስም። ገነት እውነቷን ነው አባዬ። ጠዋት አብረን እንሄዳለን። ሁን ይገርሽ ምን አለ? ሁሉንም ነገር ትቶስ በነበረ መች ትሰማለች? ብትሰማኝ ኑሮ ይሄ ሁሉ ነገር እኮ ይፈጠር ነበር። እባክህ ማሚ ላይ አትጩህባት እንዴ። እሷ እኮ ወዳድ አይደለም። ለእሷ ብቻ ሳይሆን ለልጇ ክፉ ነገር ያመጣ ነበር። እማዬ እውነቷን ነው። ለዚህ ሁሉ ተጠያቂ ያቸው የዘረዘርናችሁ ተብዬ አላት

ወደ ቤት አንገባም። እንዳጠለኝ ቀስ በል። ቆይ ግን እንደዚህ እስክትሉ የሚደርስ ጠጠተሽ ነው። አይ በልቼ ነው። እያየን ጠይቀኛል። እንደ አሁን እንዴት በሩን ከፈተው? አባዬ፣ ቶሎ መግባት አለብኝ። አባትሽ እንኳን ይኸውልሽ

ብቻ ለአሁኑ እንደምንም ብሎ ይዳንልን እንጂ፣ አባዬ ቤቱን ጉዳይ ቶሎ እንዲጨርስ ማድረግ አለብሽ። ቆይ እኔ ማድረግ ይችላል። እማዬ፣ ይሄ ድል በፍጹም ሊያልፈን አይገባም። ችዋልሽ ትቀድላልሽ እንዴ፣ ጋሽ ላይ እኮ አንድ ነገር ቢሆን እኮ ሴትዮ አንድ ቀን እዚህ ቤት አታሳድረንም። እሱስ ልክ ነሱ፣ ደግሞ እንደዛ ስለው ድጋሜ ገንዘብ የፈልገውን የመጡት ብሎ ቢያባረረንስ ሰውዬው። እንዲ ግን ጸል ነው የሚሻለው። ብቻ ቤቱን በስሜ ይግዛለት እንጂ አንድ ነገር ማድረግ አያቅተንም። ወይ ለምን አባዬን አሰማምጠሹ ላይኩን በሁለታችሁም ስም እንዲገዛ አታደርጊ። እስቲ ጥድፍ አትበይ፣ መጀመሪያ ሰውየው በሰላም ከሆስፒታል ውጡ። አማ እኔ ግን ተመልሼ ወደዛዩት መግባት አልፈልግም። እንግዲህ በተንኮልም ቢሆን ሲደርሻል። ፈጣሪ ደግሞ ለተንኮለኞች የሚንጆሮ የለውም። ቢሆንም እንዲድኑ መጸለይ ጥሩ ነው። አይከፋች። ምንም ቢሆን ለራሴ ማድረች ቢሆን አንድ ንጹህ ነፍስ አድርግ። ወይኔ ጓደኛዬ፣ ወይኔ አብሮ አደጌ! ምነው ነው ያንተ ነው ለይ ባደረገው ተጽማ፣ ተረጋጋ። አሁን ድምፆትን ቀንሱ። እውነት ግን የጓደኛዬ ነፍሷለች፣ እንዴት አድርጌ እንደመጣሁ እኮ አላውቀውም። አሁን ጋር እንዴት ናቸው ዶክተሮቹ? እስካሁን ምንም ያሉ ነገር የለም። እንደውም ዶክተሩ መጣ። ዶክተር፣ ባለቤቴ አሁን እንዴት ነው? እባክህ ጥሩ ዜና አሰማን። ጥሩ ዜና አለኝ። በእርግጥ አቶ ሌኩን አሁን ነቅተዋል። እና ዶክተር አሁን ገብተን ማየት እንችላለን? እሺ፣ አሁን ቅርብ ጊዜ ስለሆነ የነቃው ትንሽ ረፍት ማድረግ ይኖርበታል። ያ ማለት ተራ በተራ እየገባችሁ ታዩታላችሁ። አንድ ግን በጣም ማስጠንቀቃችሁ ነገር አቶ ሌኩን ከዚህ በኋላ በሽታም ሆነ ጭንቀት ብዙ የሚቋቋም አይመስለኝም። ስለዚህ የተቻላችሁትን ያክል ጥንቃቄ እንድታረጉለት ነክራችኋለሁ። በቃ እንደዛ ከሆነ እኔ አልገባም፣ ይቅርብኝ። እናንተ ግቡና እዩት። ይቅርታ አድርጉልኝ። እየገባችሁ እንዳልኩት ማየት ትችላላችሁ። መልካም። ቆይ ለምንድን ነው የማገቢው? ቆይ የተፈጠረውን ያለውን ነገር ለምንድን ነው የማነግርኝ? ናሚ እኔ መጥፎ ሴት ነኝ። እኔ ለአባት በፍጹም ማንገባ አይነት ሴት ነኝ። እባክሽ ወይዘሮ ስ አሁን የተፈጠረውን ነገር ሁሉ መርሳት ነው ያለብሽ፣ ደግሞ ራሱን በዚህ ልክ መውቀስ የለብሽ። ምኑን ነው የምንረሳው? አቶ ተሰማ እርሶ የሚያውቁን ነገር አለ እንዴ? እስኪ እርሶ እንኳን ቢያንስ ንገሩኝ ያለውን ነገር። አባዬ እንዳለው አሁን ለጋሽ ላይኩን ብቻ ነው መጨነቅ ያለብን። ሌላው ቀስ ብሎ ይደርሳል። በቃ አሁን እንሂድ። እውነት ነው ምን እንደሆንክ እኮ ምንም አልሰማሁም ነበር። የተፈጠረው ነገር ንገረኝ እስኪ የኔ ልጅ። አሁን ደህና ያቺ እናት እኮ ነች እንደዚህ ጉድ አደረገች። መቼም አይኗን በጨዋታ አንድም አጥምጣት ተስፋ አደርጋለሁ ወንድ ደህና ነህ? እኔ እኮ በጣም ደህና ነህ። እዚህ ረዕስ መልፋት አልነበረብህም። ተመስገናውናል። እንደዚህ ሆነ በማየቴ በጣም ደስ ብሎኛል። አንድ ጊዜ ለሁለት ደቂቃ ብቻውን አውራ ፈልጌ ነበር። ኧረ፣ ሰላም ነው። ምንም ችግር የለውም። ሁለት ደቂቃ ብቻ ነው ል ስለዝናሽ ልታወራይ ከሆነ አትልፋ። የኔና የእሷ ጉዳይ አብቅቶለታል። ላይኮን ነገሩን እኮ ላስረዳ ኮ ነው። ኑሐሚን ዝናሽን ቅር እንደምትላት ነግራኛለች። ያው የተበደለች ይቅር ካለች ደግሞ አንተ እሷ ይቅር ማለቱ አንድ ነገር ነው። እኔ ግን መቼም ቢሆን ይቅር አላት፣ እሷን ይቅር የሚልበት አንጀት የለኝም። ይገርማል። ይኮን ተጸጽታ ኮ አይንን እንኳን ለማየት ፈርታ ኮ ነው እዚህ ክፍል ያልገባቸው። እውነቴ ነው። ከአሁን በኋላ እሷን ካየኋት ወይ እገላታለሁ ወይ እሞታለሁ። ኧረ እባክህ እንደዚህ አትሆን። እኔ ሳጠፋ ምትመክረኝ አንተ ነበርክ እንዴ። ለምንድነው እንደዚህ ሆንኩ? ዛሬ ተወኝ ተሰማ። ያች ሴት ያንተን ልጅ ብቻ አይደለም የኔን ቤተሰብ ጭምር ነው የገደለችው። ገና ላልተወለደ ልጅ ያራራች የኔ ሚስት ልትሆናት ይችላል። ተው በቃ በእናት ይሺ በለኝ። ማንተ ላይ የሚያምርብ ደግነት እንጂ እንደዚህ ቅምኝነት አይደለም።

ባንቺ ክፋት የተነሳ ደጉን ሰው ነው ነበር ሚ የኔ ነገር በቃ፣ ከዚህ በኋላ አብቅቶልኛል። ይህን እንጉዴን ሰው ሁሉ ይሰማብኛል። ልጄ አሁንም ይሰማል። እኔ ከዚህ በኋላ በቤተሰብ የሚተጠለው ነው የምሆነው። በቃ ሻውን አታልቅሽ። እንባ ጥፋትን ሊመልስ አይችልም። ባይሆን በዚህ ጥፋቶች ከተለወጥሽበት ለአንቺ በጣም ትልቅ ትምህርት ነው። ከዚህ በላይ እንዲልቀጣ ነው። ክፋት እኮ ያለኝን ነገር ሁሉ እኮ ነው ያሳጣኝ። እሱን ካልሽማ፣ ሌላም የተደበቀ ጉዳለሽ። የዳግምን ጉዳይ ማለት ነው። እሱን የሰማ ጊዜ አንቆ ነው የሚገለኝ፣ ካልሆነ ደግሞ ራሱ በድንጋጤ ይሞታል። ዳግምም ጨከነብኝ። የፈለግከውን ላደርግልህ ከዚህ ስለው እምቢ አለኝ። እኔ በግሌ ይህን ሚስጥርሽን እስከፈለግሽው ድረስ መደበቅ እችላለሁ። በምትኩ ግን አንቺ አንድ ነገር ታደርግልኛለሽ። አታስቢ ነው አሚ፣ ቃል የገባውልሽን ነገር በሙሉ ተግባራዊ አደርጋለሁ። አባትሽን ቢሆን ይታከማል፣ ቤቱንም እንዲገዛላቸው አደርጋለሁ ኑሐሚን ከዚህ በኋላ ምንም አላጠፋም። ከጥፋት የተምር አለሁኝ አጠገብሽ ድርሻ አለለም። እባክሽ ሚስጥር አድርጊ ደብቂ። ሰምቷል አለቀልኝ። እኔ ከዚህ በኋላ ሰውም አለኝ። ቤተሰቤ ሁላ ነው የሚጠላኝ። እሺ ምንድን ነው የማደርገው?

እነዚህ አካሞች እኮ ሳያማክሩ ነው በአንድ ወደ ሁለተኛ ለሚተኮፉት። ለማንኛውም እኔ ምግብ አዘጋጀቼ ይዤ ሂጅ መጠየቅ አለብኝ። ይህን የሚያክር ቤት የሚገዛልህን ሰውማ በባዶ እጅ ሂጅ አልጠየቅ። ምነው የሆስፒታሉ ጥበቃ እንዲበለው ነው? ባለፈው እራሱ የቋጠርሽውን እኮ ይዞሩ ዝናሽ ለውሻዋ ነው የሰጠችው። እውነትሽን ነው? አዎ፣ ምነው ገረበሽ? ሴትዮዋ እኮ ይዞሩ ዝናሽ ናት። ለነገሩ እሷ ከዚህ በላይ ታደርጋለች። ለማንኛውም በጣም ተናዳለች። ለዚህ ሁሉ መንስኤዋ ደግሞ እኔ። ምንም አታመጣም ባክሽ። እኛ እኮ ብቻችንን አይደለም፣ ኑሐሚን ከኛ ጋር ናት። እሷን ለማንቀጥቀጥ ደግሞ ኑሐሚን ብቻዋን በቂነት ባይሆን እሱን አንድ ብለሽ አይ፣ ግጥም አድርጌ ነው። በጣም የናፈቀ ተሰማፊት እኮ ጥሩ ሰው ለመምሰል ብዬ ይኸው ስንት ሰዓት ውህ። ወደፊት ስንት ነገር እያሰብን አንቺ አሁንም ጠጅ ላይ ነሽ። ቆይ ምን አለ ነገር ቢቀርብሽ ያ ክፉ የጎዳና ሕይወት እኮ ነው እንደዚህ ሴሰኛ ያደረገኝ። አባዬ በጎዳና አታሳቢ ምን ነው እኔስ ጎዳና ላይ ኖር ይለ እንዴ? እና እኔ ለምን ሴሰኛ ነው ያደረገ? ትሰሚያለሽ አሁን ትልቁ አላማችን ሊሆን የሚገባው ይህን ቤት የራሳችን ማድረግ ነው። ይህን ቤት የራሳችን ለማድረግ ደግሞ አንዴ ታጅ አንድ ያረቀየ የማይሆን ነገር ነው። አንድ ፊቱን ቤቱን የራሳችን ያደረግ ጊዜ ግሬን ሰቅየ ጠጥል። ጋሽ ሌኩን እንዴት ነውት? አሁን ተሻለዎት? እና እኮ በጣም ተጨንቀን ነበር። አሁን እንዲህ ስላየን ውስጥ ደግሞ በጣም ደስ ብሎናል። እንኳን እግዚአብሔር ማሩት። መቼማ እንዴ እሷ ሚስት አድርጎ ሰጥቶኛል። በእሷ ስሜን ልጅ ይቅርታ ጠይቅሻለሁ። እንዴ ለምንድን ነው እሱ ይቅርታ የሚጠይቀው? እኔ እኮ ነገሩን ከረሳሁት ቆየሁ። የዛች የሴጣ ሴትዮ ስም አትጥሪብኝ።

አታልቅሽ። በቃ ሁላችሁም ባታስቡ። አሁን በጣም ደህና ነኝ። እኔ እዛ ቤት ከተመለስኩ ነው በሽተኛ ነው። በቃ እነርሰውና ነገሩን እዚህ ጋር ብንቋጭ ይሻላል። የኔ ልጅ ልጅ አትበኝ፣ እንደ አንቺ ነች ጨካኝና አረመ አለኝ። እባክህ ልጅ አንተ እንኳን ተረዳኝ፣ እንደዚህ አትበለኝ። ምንም ነው የምሰማሽ። ለካ አባዬ ሰምቶ ነው በአንቺ ተነዛ ቦታ አፋፍ ላይ ደርሶ የተመለሰው። በቃ እንደፈለክ በለኝ፣ ምንም ብትለኝ ሲያንስብኝ ነው። ለመሆኑ ኑሐሚን ሆስፒታል ውስጥ ምን ነበር ያልሻት? አቶ ተሰማም አባዬን ሆስፒታል ውስጥ ገብቶ ሲማጸነው ነበር ተው እያለ። ምን እንደምለው አላውቅም። የኔ ልጅ እ ምንም አፍ የለኝም። ዶስ ምን አፋለሽና፣ ምን ተያታለሽ? ቆይ ቤቱን ለቃልሽ የለች ቆይ ምን ምን ምን እምትበድልሽ ነው በዚህ ደረጃ እንደዚህ የጨካኝሽ? እሺ በቃ እና አሁን ጥፋቴ ናት። አታብዛው። ሌላው ቢቀር እኮ ኑሐሚን እንኳን ይቅርታ አድርጋልኛለች። እኔ ግን መቼም ይቀራል። እሺ ምክንያቱም አንቺም ነገ ለልጅ ታዘኚኛለሽ። ምን አልክ? አዋ አንቺም አምራን እንደ ኑሐሚን ትጠያት የለም። ነገ እሷ ላይ እስክፎ አለማድረግሽን በምን አውቃለሁ? ቆይ ነው አሁን የዚህን ያህል ጨካኝ ናት አድርገሽ ነው እንዴ የምታስበኝ? እናት ነው ያልሺው አንቺ እኮ መቼም እናት አትባይም። እናት ብትኝ ኖሮ የአንዲት እናትን እንባና ደብ በጣም ያሳስብሽ ነበር። የፈለከውን በለኝ። ለነገሩ ምን ብትለኝ ይገባኛል። ደግሞ የልጄ እናት እዚህ እመጣለሁ አለኝ። አንቺ እያለሽ መቼም መቼ መቼ ማናረገውሽ። አይ ፈጣሪ፣ ምንድነው የሚሻለኝ? ቆይሽ ምን ፈጣሪ ግን እስከ መቼ ድረስ ነው